የደቡብ ምዕራብ ኢትዮጵያ ክልል ጤና ቢሮ ምክትል የቢሮ ኃላፊና የፕሮግራሞች ዘርፍ አስተባባሪ አቶ ኃይሌ ዘውዴ እንደተናገሩት በ204 ዝቅተኛ አፈጻጸም የነበረው የቫይረሱ መጠን ልኬት እየተሻሻለ መምጣቱን አስረድተዋል። በ በ2014 በነበረን አፈጻጸም በጣም ዝቅተኛ አፈጻጸም ነው የነበረው፣ ወደ 45 ፐርሰንት አካባቢ ነው የነበረው። ከዛ ባለፍ ደግሞ 2015 ላይ ወደ 56 ፐርሰንት አካባቢ ላይ ነው የደረሰው እያለ እያለ በአሁኑ ሰዓት የባሪያ ልውድ ፕሪፎርማንሳችን አችብ አችል ያደረግ ነው ስልሳ ዘጠኝ ፐርሰንት ላይ ነው ያለው። በእጃችን ላይ ህክምና ላይ ያሉ ህጻናቶች ሁለት መቶ ስልሳ አምስት አካባቢ ህጻናቶች ህክምና እየተሰጠ ያለበት ሁነት አለ። ስለዚህ ህጻናትን ከመለየት አንጻር ህጻናትን በተለየ እውነት እንክብካቤ ከማድረግ አንጻር ቤተሰብን ተስታ አድርጎ ህጻናትን ለይቶ ከማምጣት አንጻር መሰረታዊ ችግር ያለበት ፖይንት ስለሆነ እሱ ላይ ጊዜ ወስደን በሰፊ ውይይት የምናደርግበት ነው የሚሆነው። አሁንም የበለጠ ውጤት ለማስመዝገብ ባለድርሻ አካላትን ማቀናጀት እንደሚገባ የተናገሩት አቶ ኃይሌ፣ እንደ ሀገር አቀፍ የተያዘውን ግብ ለማሳካት መሰረታዊ ችግሮችን ለይቶ መስራት ይገባል ብለዋል። በፌዴራል ጤና ጥበቃ ሚኒስቴር የኤች አይ ቪ ኤድስ ህክምናና እንክብካቤ ዴስክ አስተባባሪ ወይዘሮ ምርቴ ጌታቸው በበኩላቸው በክልሉ የተደረጉ ድጋፎችን ይገልጻሉ። ካሉት ስድስት ዞኖች አምስት ዞኖቹንና አምስት ዞኖች ውስጥ የሚገኙ አስራ ሁለት ጤና ተቋማትን በቅርቡ ወርደን የማየት አጋጣሚ ተፈጥሮልናል ማለት ነው። እነዚህ አስራ ሁለት ሳይቶችን ማየት ምን ላይ ደረሱ? ምን ከፍተቶች አሉ? ምን የሚስተካከሉ ነገሮች አሉ? የሚለውን ለማየት ችለናል። ወይዘሮ ምርት ያያይዘው ዘመቻው ከተጀመረ በኋላ ብዙ ለውጥ የታየበት በመሆኑ በቀጣይ ሊተኮር ይገባቸዋል ያሉትንም ተናግረዋል። ሳይመረምሩ አሁንም የቀሩ ከአንድ ዓመት በላይ የሆናቸው ታካሚዎች ካሉ የቫይራል ሎድ ምርመራ እንዲሰራላቸው ማድረግ የቫይራል ሎድ ልኬት ከአንድ ዓመት በላይ ሳይሰራላቸው የቆዩትን ላይሊስት ሊስት ማድረግ ከመደበኛ የጊዜ ቀጠሯቸው ወይም ደግሞ እንደምታውቁት አብዛኛው ሰው አፖይንትመንት ስፔሲንግ ሲክስ መንዝ ላይ ስላለ ቀጠሯቸው ጋር አብሮ በማቀናጀት እንዲሰራላቸው ማድረግ የክልሉ ኤች አይ ቪ ኤድስ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ መንግስቱ ከሰሬ ተጠይቀው የመድረኩ ዋና ዓላማ የቫይረስ መጠን ልኬት ምርመራና ተጋላጭነት የጨቅላ ህጻናት ምርመራ አፈጻጸም ለማሻሻል እንደሆነ ተናግረው አፈጻጸሙን ተከትሎ የነበሩ ችግሮችን ያስረዳሉ። ያሉ ችግሮች ምንድን ናቸው? ነው አንደኛው ችግር የቫይረስ መጠን ልኬት ምርመራ የሚያደርግ ማሽን እንደ ክልላችን አለመኖሩ ነው። ስለዚህ ሌላ ክልል ላይ ጅማ ነው ጅማ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ላይ ነው ምርመራ የተደረገ ያለው። ወደ ዳውሮ አካባቢ ያሉት ደግሞ ጅማ ሀዋሳ ላይ ነው የተደረገ ያለው። ስለዚህ ትልቁ ችግር ማሽን አለመኖር ነው። ከዛ ባለፈ ከናሙና አላላቅ ጋር ተያይዞ ከፖስታ ቤቶችና ከጤና ተቋማት ጋር ተያይዞ ያለው ችግር ነው። በአግባቡ በሰዓቱ የተሰበሰበውን ናሙና ያለመውሰድ ችግሮች አሉ። ከፖስታ ቤቶች ጋር ተያይዞ መሰረታዊ ሆነው የተለዩ ችግሮችን ከመድረክ በኋላ ከባለድርሻ አካላት የሚጠበቁ ተግባራትንም ተጨማሪ አድርገዋል።